ዛሬ ማርች 6 2025 የሐሙስን የቀን ውሎ አብረን የምናይ ይሆናል። ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሀባይብ እንዴት ናችሁ? ሁኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ያው እንግዲህ ዛሬ የወርቅን ዋጋ የማሳውቃችሁ ይሆናል። በሪያድ ከተማ 1 ግራም 21 ካራት የባህሪን የባህሪን ወርቅ 360 ሪያል ነው። በጂዛን 1 ግራም 21 ካራት የባህሪን ወርቅ 315 ሪያል ነው። እንዲሁም በመዲና 1 ግራም 21 ካራት የባህሪን ወርቅ የባህሪን ወርቅ 330 ሪያል ነው። ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ 340 ሪያል ነው። እንግዲህ እየነገርኳቸው ያለሁት ከደሪባ ውጭ ነው ማለት ነው፣ ጉዶችዬ። ደሪባ ሳይታሰብ ማለት ነው። ደሪባ በመቶ ሪያል 15 ሪያል አለ ይጨመርባችኋል። በአንድ ግራም ምን ያክል ነው የሚለውን እናንተ ሂሳብ መምታት ትችላላችሁ ማለት ነው። በመካ አንድ ግራም 21 ካራት የባህሪ ወርቅ 320 ሪያል ነው። ጠይፍ ላይም እንደዚሁ 1 ግራም 21 ካራት የባህሪ ወርቅ 320 ሪያል ነው። ከደሪባ ውጭ ማለት ነው። ሁሉም ቦታ የነገርኳችሁ ደሪባ የታወቀ ነው። በአንድ መቶ ሪያል አስራ አምስት ሪያል ይጨምራል ማለት ነው። አንድ ግራም ሶስት መቶ ሪያል ከሆነ ምሳሌ ነው የምላችሁ፣ አርባ አምስት ሪያል የደሪባ ይጨመርባችኋል ማለት ነው። ብዙ ጊዜ ከግራሙ ባቻገር ደሪባው ይበዛል እና ለምሳሌ በገዛችሁት የአስር ሺ ሪያል ወርቅ ብትገዙ ቢያንስ ስምንት መቶ አምስት መቶ ከዛ በላይ ሊመጣባችሁ ይችላል የደሪባ ማለት ነው የመስነ እያ ደግሞ እንደ ወርቁ ዲዛይን ነው ለምሳሌ አምስት ሪያልም ሰባት ሪያል ስምንት አስር አስራ አምስትም ሀያም ከዛም በላይ ሊጨመር ይችላል የመስነ እያ ማለት ነው እንደ ወርቁ ዲዛይን ነው ወርቅ ስትገዙ አሁን የጣት ቀለበት የሚያምርና የማያምር አለ ዲዛይኑ ዝም ብሎ ማለት ነው ስለዚህ እንደዛ ስለሆነ እንደ ዲዛይኑ ስለሆነ ቀነስ ያለም የሚጨምርም አለ ማለት ነው። ብቻ እናንተ ወርቅ ስገዙ ተከራክራችሁ ግዙ። ደሪባውንም ሆነ የደሪባ የታወቀ ነው፣ ግን የመስነቅያውን እያውን እንዲቀንሱላችሁ ተከራክራችሁ ግዙ ማለት ነው ጉዶችዬ።